በጉጉት ሲጠበቅ የነበረው ውጤት መጣ። በጣም ነው ደስ የሚለው ሀና ና ምናስ የሄደው ውጤቱን ቼክ ሲያደርጉት እናም ሀና የወይዘሮ ሜላት ልጅ እና የአቶ መስፈን ልጁና ተገኘች። በጣም ደስ ይላል፣ ሁላችንም በጉጉት ስንጠብቅ የነበረው ነው። ባዩሽ እና እርግብ ደግሞ ተዋረዱ። መቼም ተንኮል የሚሰራ ሰውና የሰውን መረጃ የራሴ ነው እናም ደግሞ ለጥቅም እያሉ በግዴታ ልጃችሁ ነኝ እያሉ ለሚገቡት ይሄ ትምህርት ነው ማለት ነው። ምክንያቱም እዚህ ጋር ባዩሽ እየተከራከረች ያለችው እርግብም ያው የውሸት በቃ የውሸት ልጃችሁ ነኝ ብላ ብትኖርም ዞሮ ዞሮ እውነት ደግሞ ተደብቃ አትቀርም ማለት ነው። ምናሴና ሀንቾ ሄደው ውጤቱን አምታው ለወይዘሮ ሜላት ሲሰጧት ቼክ ሲያደረጉ ትክክለኛ ልጃቸው ሆና ሀንቾ ተገኘች እና ሜላት በጣም ደነገጠች፣ ግራ ተጋባች። ሰላም ሰላም። ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ወይም ደግሞ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ቀጣዩን ፓርት ነው ይዤ የመጣሁትኝ ቪዲዮን በማል በማል አስገባለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንዳልኳችሁ በጣም ደስ ብሎኛል በነገራችን ላይ እናንተም ደስ እንደሚላችሁ ተስፋ አደርጋለሁ ሁላችንም ለምን ምክንያቱም ከዚህ በፊት እውነት ለመናገር ሀና እያንዳንዱን ታሪክ ስትናገር እንዲሁም ደግሞ ያለውን ታሪክ ደግሞ ለአባቷ ስትናገር ጨንቋትም ስለነበር አባቷ ደግሞ እንዲህ አስራ ስድስት ዓመት በሙሉ እኮ ሳሳድግሽ ራሱን የቻል እኮ መረጃ ነው ይገማል ለዛ ነው እንዴ ስትጨነቂና እግራ ስትጋቢ የኖርሽው ሲላት አይ አባዬ እንደዛ እኮ አይደለም ትጎዳብኛለክ ትታመምብኛለክ እያልኩኝ እኮ እየሰጋሁኝ ነው እንጂ ለአንተ መናገር አቅቶ አይደለም። እና ሙሉ መረጃና ሙሉ ታሪኩም ደግሞ በአንተ እጅ እንደሚሆንም እኮ አውቃለሁኝ አሁን ከአቅሜ በላይ ስለሆነና ስለጨነቀ ጨነቀኝ ነው የጠየኩህ ስትል፣ ከዛም በኋላ ያለውን መረጃና እውነታዋን አባትየው ከነገረ በኋላ ሲቀጥል ከዚህ በፊት የምታስታውሱ ከሆነ አቶ መስፍን ዲኤኑ ምንም ሆነ ምንም አንቺ የኛ ቤት ልጅ ነሽ ሲል ነበረ። እናም ደግሞ ሰላምዬም እንደዛው ምናሴም እንደዛው ሲሉ ነበረ አንቺ እኮ እህታችን ነሽ ዲኤን ምንም ይፈጠር ምንም አንቺ እህታችን ነሽ እያሏት ሲያበረታቷት እና ከጎኗ ነበሩ እና ሀንቾ ደግሞ ስትሰጋ ነበረ የምትሰጋበት ምክንያት ባዩሽ በጣም ጠምዳት እንደነበረ የዲኤን ውጤት ምርመራውን ቀጥታ ለእርግብ ለማድረግ ደግሞ በቃ በተለያየ መንገድ ሀንቾን ለማስቀየም ለመጣል በጣም ስታሰቃያት ነበረችን ምስኪን ልጅ ማለት ነው እውነት ደግሞ በራሷ ጊዜ ነው የምትፈነዳው። መቼም ተደብቃ ወይም ደግሞ እውነትን መሸፈን አንችልም ማለት ነው። ለተወሰነ ጊዜ ለጥቅማ ጥቅማችን ስንል ብዙ መስዋዕትን ልንከፍል እንችላለን። የምንወደውን ጓደኞቻችንንም ለጥቅም ብለን ልንቀርብ እንችላለን። አሁን ላይ እውነት ለመናገር ባዩሽ ወይዘሮ ሜላትን የቀረበቻት በእርግጥ በስት ጓደኛዋ ናት። በጣም ይቀራረባሉ። በጣም በቃ ሀይለኛ ጓደኛሞች ናቸው። ግን የሚገርማችሁ ነገር ባዩሽ የቀረበቻት ወይዘሮ ሜላትን ለመጠቀም ነው። ለመጠቀም ማለት ነው። በቃ ለመጠቀም እና ወይዘሮ ሜላት ሁላችንም እንደምናውቀው አስራ ስድስት ዓመት በሙሉ ስታለቅስ እና እንዲሁም ደግሞ ሀሴት የምትባል ልጅ እንደጠፋችባት ጠንቅቃ ታውቃለች፣ ወይዘሮ ባዩሽ ማለት ነው። እናም በዚህ በደካማ ጎኗ ገብታ ለማጥቃት ብዙ ጥረት ብዙ ጣ በቃ ያላደረገችው ነገር የለም፣ ውጤት እስከ ማስቀየር ድረስ ሀናን እስከ ማነቅ ድረስ ግን እኮ የምታሴረውን ሴራ ማለት ነው ሀና ጠንቅቃ ታውቃለች። ሀና በደንብ አርጋ ታውቃለች። ሀናና እርግብ ከጀርባዋ ምን እንደሚያደርጉ በደንብ አርጋ ነው የምታውቀው ግን አትናገርም ለምን እዛ ቤት ሰራተኛ ሆና ተቀጥራ ስለምሰራ እነሱ የሚያሴሩትን ሴራ ብትናገርም የሚያምናት የለም ለምን ሰራተኛ ስለሆነች እና ምንድን ያለችው በስተመጨረሻ እውነት ተደብቃ አትቀርም ብላ መልስ መለሰች ማለት ነው እንዳለችው እውነት መቼም ተደብቀ አትቀርም። በሀሰት እና በውሸት እንደፈለግን የተወሰነ ጊዜ ብንጠቀምም አንድ ቀን ግን እውነት መውጣቱ አይቀርም ማለት ነው። እናም በተስፋ ስጠብቅ የነበረችው ሀንቾ እናም የምርመራ የዲኤን ውጤቱን ባየችበት ሰዓት በጣም ነው ደስ ያላት። ምናሴም ሁሉም ተደሰቱ። ሜላት ግን በጣም ደነገጠች። በቃ በጣም ነው ግራ የተጋባቸው። ምክንያቱም ልጄ ሀሴት እርግብናት ብላ ነው የምታምነው እና ሁሌም እንደዛ ነው። በፍጹም በፍጹም ሀና ልጄ ልትሆን አትችልም፣ ልጄ ልትሆን የምትችለው እርግብ ሀሴት ናት። በቃ እርግብን ነው ያመነቻት ይሄ ይሆናል ብላ በፍጹም በፍጹም አላመነችም ወይዘሮ ሜላት። አቶ መስፍን ግን ውስጡ በጣም በቃ ደስተኛ ነው፣ ልጄ በሆነች በቃ ልጄ በሆነች እሱ የሚያስብለው አንደኛ ስነ ስርዓቷ፣ ስነ ምግባሯ፣ ንግግሯ የሚገርም ነገር ማለት ነው ምንም አይነት ጥቅማ ጥቅም እንደማይፈልግ በቃ ግልጽ ነው የምትናገረው። እኔ ከእናንተ ምንም ነገር ፈልጌ አይደለም ስትፈልጉ፣ ምርመራው የማይመቻችሁ ከሆነ የኔ ምርመራ ሊቀር ይችላል፣ ግን እዚህ ጋር እውነቱን ለማወቅ ያህል ነው ብላ ያለው ነገር በግልጽ ነው የምትናገረው። ደስ የሚለው ነገር ማለት ነው። እናም በቃ ንግግሯ ስነስርዓቷ እና እንዳልኳችሁ የሀንቾ ስነስርዓቷ ንግግሯ በጣም በቃ ተወዳጅነት አለው። እኔ እንጃ ምናሴን በጣም ነው ወይኔ፣ እህታችን በሆነች ሰላምዬ፣ ምንም ነገር ይፈጠር አንቺ እህቴንሽ ነው ምትላት፣ በቃ እህቴንሽ። ደስ የሚለው ነገር ባህሪዋ ትግስቷ አስተዳደጓ በቃ አባቷ በስነስርዓት ነው ያሳደጋት። የሚገርማቸው ነገር ለዛም ነው አባቷን ከማንም ጋር የማታወዳድረው። እኔ አባዬን ከማንም ጋር አላወዳድርም፣ ለጥቅም ጥቅም ብዬ በፍጹም አባዬን አልተውም። እውነት ሆኖ እንኳን ወላጆችን ባገኛቸው ወይ ደግሞ ወላጆች እናንተ ሆናቸው እንኳን ብትገኝም አባቴን ለደቂቃ ለሰከንድ ጥየው አልሄድም። እውነታውን ግን ማወቅ ስላለብኝ አውቄው እኖራለሁ እንጂ በፍጹም ለደቂቃ ልትወው አልችልም ብላ ለአቶ መስፍን ስትመልስ እንዴት ነው ማታዩ? ለምንድን ነው ማታዩ ወላጆችሽን ካገኘሽ ሲላት አይ፣ ጋሼ ምንም ማድረግ አልችልም። እኔ አባዬን በጣም ነው የምወደው። ለእኔ ሲል በጣም ብዙ መስዋዕት እንከፍሏል። ሰራተኛ መሆኔን ራሱ አያውቅም። ሲላትም እንዲህ ቤተሰቦችሽን ካገኘሽ ለምንድን ነው ማትኖሪ ከቤተሰቦችሽ ጋር አላት። ማለት ነው ለምን ያውቃል የሚገርማቸው ነገር አቶ መስፍን እና አይ፣ ይሄን ላድርገው አልችልም። አባዬ ይሄንንም ራሱ ከሰማብኝ ይሞትብኛል እኔ አባዬ ደግሞ እንዲጎዳብኝ አልፈልግም። ለእኔ ስለ አባዬ ብዙ መስዋዕትን ከፍሏል። እኔ ለደቂቃ ለሰከንድ እንድርቀውም አይፈልግም አባዬ ስትል በቃ የሆነ ስነስርዓቷ ንግግሯ፣ ለአባቷ ያላት ፍቅር፣ ለአባቷ ያላት ክብር በቃ የሚገርም ነገር ነው። እውነት ለመናገር የሚገርም ነገር ነው። አንዳንዴ የሆነ አንድን ሰው እንዳልኳችሁ የሀንቾ ባህሪ በጣም ተወዳጅነትን አትርፏል። በጣም ጥሩና ቀናና እንደገና መልካም ነገር የምታስብና በጣም ጥሩ ሰራተኛ ሆና ነው የምትሰራው። ለዛም ነው ምናሴም ደግሞ ሰላምዬም የሚወዷት ቤት ውስጥ ያሉ በሙሉ ይወዷታል። ወይዘሮ ሜላት ብታስጨንቃትም ብታበሳጫትም እኮ ትወዳታለች። እውነት ለመናገር በባለፈው የምታስታውሱ ከሆነ ግማሽ ክፍያውን እኔ እሸፍናለሁኝ፣ አይዞሽ አትጨነቂ እየሄድሽ አባትሽንም እያየሽም ትሰሪያለሽ ብላታለች ማለት ነው። ከዛን ሀንቾ እሺ ችግር የለም እትዬ እሺ ችግር የለም አለች ማለት ነው። በጣም ሀንቾ ደስተኛ ሆናለች። አንደኛ ብሩም ስለተገኘ፣ ሁለተኛ ግማሽ ወጪውን ደግሞ ወይዘሮ ሜላት ስለሸፈነችላት በቃ አባትየው ሆስፒታል ላይ እየታከመ ስላለ በጣም ነው ደስ ያላት ማለት ነው። ሀንቾ በቃ ከምንም በላይ በጣም ነው አባቷን የምትወደው ማለት ነው እና አንዳንዴ እውነት ስናስበው አንድ ሰው ምስዋት ሲከፍልልን ያ ምስዋት የከፈለልን ሰው ደግሞ በየትኛውን መንገድ በቃ ሰላም እንዲሆንልን ነው የምንፈልገው። እና ሀናም እንደዛ ነው አባቷ በየትኛው የሀንቸው ሀሳብ የሀንቸው ዓላማ ምንድን ነው አባቷ በሰላም እንዲኖርላት በሰላም ታክሞ ታክሞ እንዲሁም ደግሞ በቃ ሁሉን ነገር ጨርሶ በሰላም ከሆስፒታል እንዲወጣላት ነው። እናም ለሱ ለአባቷ ብላ ነው ከደሴ ቀጥታ ወደ አዲስ አበባ የመጣቸው አባቷን ለማሳከም ማለት ነው። በዚህ አጋጣሚ ደግሞ የሚገርማቸው ነገር ያው እነ ወይዘሮ ሜላት ቤትና አቶ መስፍን ቤት ተቀጥራ እየሰራች ነው። እየሰራች እያለ ያው ሁላችንም እንደምናውቀው ይህንን መረጃ አስባበት ሳይሆን አንድ ቀን ሳታስቦን ያገኘችው ስታየው የራሷ መሆኑን አግኝታ ነው ለዚህ ደረጃ የደረሰችው። ነገር ግን አንድን ነገር ያው ስናገኝ ያንን ነገር ለማረጋገጥ ጥረት ማድረጋችን ጥሩ ነው። ለምን ድራማው በጣም ምርጥና አስተማሪ ነው። እንደተለመደ አስቴታቸውን በኮሜንት አስቀምጡ ማለት ነው። አንዳንዴ ለራሳችሁ የተባለ ነገር መቼም ቢሆን ተደብቆ አይቀርም። በዛን ሰዓት እርግብና ባዩሽ የሚያሴሩ ሴራ እናም ደግሞ ሀናን እያስፈራሯት አንዴ ደግሞ አንገቷን እያነቋት እርግብን በተሯ አንገቷን አንቃ ስታስፈራራት ነበረ። እናም ደግሞ ሁላችንም እንደምናውቀው ባዩሽም እንደዛ ግርግር እግሯ ስር እየተከተለች ስታስፈራራት ነበረ። በጣም ሲያስጨንቋት ነበረ፣ ሲያሰቃዩዋት ነበረ። እናም አንዴ ሳሎን ስትመጣ ሳሎን ክችን ስትሄድ ክችን በቃ በተለይ እርግብ እየተከታተለች ስታበሳጫት ነበር። አንቺ ዝም ብለሽ ነው መትለፊው፣ መረጃው እኮ ሁሉም ነገር እኔ እጅ እኮ ነው የራሴ ነው፣ ዝም ብለሽ አትልፊ። በቃ በጣም ሲያስፈራሯት ነበረ፣ ግን በራሷ በሃና መረጃ ሲያስፈራሯት ነበረ። ደስ የሚለው ነገር ደግሞ ምንም ምንም በቃ ቢያስጨንቋት ምንም ቢሏትም የሚገርማችሁ ነገር በቃ ትግስቷ፣ ስነስርአቷ እንደዛም ሆነ የምትናገረው ንግግሮቿ በሙሉ በቃ ተቀባይነትን ያለ ንግግር ነው የምትናገረው ማለት ነው። ትንሽ ራሱ ነገር በቃ ሲበላሽ፣ በትዬ ይቅርታ ነው ምትላት ወይዘሮ ሜላትን ማለት ነው። በትዬ ይቅርታ ካጠፎሽ፣ ይቅርታ ነው የምትለው በጣም ጸባይኛ፣ በጣም ጥሩ ልጅ ናትና ለዛም ወይዘሮ ሜላት ያው ትንሽ ብታመናጭቃትም፣ እንደዛም ታመናጭቃት ወይዘሮ ሜላት ጠልታት ሳይሆን ያው አንዳንዴ ሰራተኛ ተቀጥረን ሰው ቤት ስንሰራ ብዙም ጊዜም የፈለግነውን ያህል ብንሰራም፣ ቢወዱንም ፊታቸውን ማሳየት አይፈልጉም እና ለዛም ነው የምታመናጭቃት። ለምን በባለፈው ምንድን ያለችው፣ እኔ እኮ ልጄ ስላልኳት ጭንቅላቴ ሊወጣችብኝ ያለችው፣ እና ለዛም ነው እንጂ ወይዘሮ ሜላት ጠልታት አይደለም እንደዚህ የምታመናጭቃት፣ ዞር በይልኝ ከፊቴ የምትላት ጠልታት አይደለም። እኔ እንደማስበው ከሆነ ማለት ነው በጣም ነው የምትወዳት። እንደውም ለምን፣ ልጆቿ በጣም ይወዷታል፣ በጣም በጣም ይወዷታል። ለምን፣ ስነስርዓት ስላላት፣ የምሰራውን ስራ ጠንቅቃ ስለምትሰራ፣ ንግግሮቿ በቃ ምን ልበላችሁ እና ደግሞ ታሳዝነኛለች። ስታለቅሱ በጣም ነው የምታሳዝነኝ ማለት ነው ወይዘሮ ባዩሽና ወይዘሮ ባዩሽ እና እርግብ ተዋረዱ ማለት ነው። ሁሌም ደፈጣ ጠብቀው አንገቷን እንዳነቋት እንዳሰቃያት። ነገር ግን አሁን ላይ ባዩሽ ተዋረደች። ለዛውም ወይዘሮ ሜላት ምንድን ያለችው እኔ እንደዚህ ትሆኛለች ብዬ አንድም ቀን አስቤም ጠብቄም አላውቅም እኔ ጓደኛ እንደሆንሽ ነው እማቀው። ነገር ግን አንቺ ከጀርባ የምትሰሪው ስራ በጣም አጸያፊና በጣም የሚያስጠላ ስራ ነው እየሰራሽ ያለሽው። እኔ እንደዚህ ትሆኛለች ብዬ አንድም ቀን አስቤም አላውቅም አለች ማለት ነው ወይዘሮ ሜላት ባዩሽ ወይዘሮ ሜላት ባዩሽን አስጠነቀቀቻት። ባዩሽ የምታሴራው ሴራ እና የምሰራው ስራ ተንኮሏ ተጋለጠ፣ ተያዘች። መያዟት ጥሩ ነው። እርግብም ደግሞ ተጋለጠች እሷም ተዋረደች። አቤት እንደው የውሸት ስራ እኮ መቼም መቼም ቢሆን መጋለጣቸው አይቀሩም። እርግብ ግን ፈርታለች። እርግብ በጣም ፈርታለች። አክስቴ እኔ ፈርቻለሁ። እውነታውን በሙሉ ያለውን ነገር ለሰላምና ለምናሴ እንዲሁም ደግሞ ለሜላት ነግራታለች። አንቺው እንዴት ነው ማረገው? አክስቴ ምን አድርጊ ነው የምትይኝ? አሁን ምን መሆን አለብኝ? ብላ እኮ ስልክ ደውላ ጠይቃታለች። ከዛም ነይ ቤተክርስቲያን እየሄድን እናወራለን በዛውም እንኳንም አወቁ፣ እንደውም ዘገዩ። እኔ ብዙ ዘዴ አለኝ፣ በየትኛውን መንገድ ማስተካከል ያለብኝን ነገር አስተካክላለሁ። አንቺ አድበሽ ዝም ብለሽ ስራሽን ስሪ አላለቻትም። ኧረ አክስቴ፣ ምን ብትተማመኝ ነው እንደዚህ አድበሽ ስሪ የምትይኝ? መኑና አድቤ የምሰራው እየተነቃብኝ እኮ ነው። አረ ተዋረድኩኝ፣ ረ እባክሽን መላ በይኝ ስትላት፣ እንግዲያውስ ይኸውልሽ፣ እድሜ ልክሽን ወጥ እየቀቀልሽ መኖር ትፈልጊያለሽ ወይስ ስሪ የምልሽን ትሰሪያለሽ? አለቻት። አስፈራራቻት፣ እርግብን ወይዘሮ ባዩሽ ማለት ነው እንዴ አክስቴ፣ እሺ ምን ላድርግኝ? ያው ካሁን ካሁን ተነቃብኝ፣ ካሁን ካሁን ተዋረድኩ እያልኩኝ እኮ በሰቀቀን አለኩኝ። እንዴ አክስቴ እንዴ እኔ እኔ ምን መሆን ያለብኝ አሁንስ? እንደውም ፈራው ስትል፣ አይ እንግዲህ ያውስ ምሰሪ ከሆነ በስነስርአቱ ስሪ፣ አለበለዚያ እንደዛ ነው ማረግ። ምንድን ነው እኔ ከዚህ በላይ ምን መሆን አለብኝ? ስትል በቃ ብዬሻለው ምሰሪ ከሆነ ስሪ አለቻት ማለት ነው፣ አስጠነቀቀቻት። ከዛም በኋላ እርግብ ያው ምንም አማራጭ አላገኘችም። እናም የውሸት ስራዋን ስትሰራ በስተመጨረሻ ተዋረደች ማለት ነው። መቼም ቢሆን እውነት ተደብቆ አይቀርም። እንኳን ደስ ያላችሁ የምስራች ብያለሁኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።